በአንድ ጀምበር እንዴት ሚሊዮነር ይኮናል? ይህን ጥያቄ ለራሳችሁ ጠይቃችሁ ታውቃላችሁ? በግለሰብ፣ በተቋማት፣ በሀገራት ደረጃ አንዱ ከአንዱ የሚሰርቃቸው ዓለም ላይ ያሉ አንጡራ ሀብቶች አሉ። ዛሬ ላይ ግን አንድ እንደ አንጡራ ሀብት እየተቆጠረ ያለው በተለይ ደግሞ በአውሮፓ ግዙፍ የምርምር ማዕከል እየተፈለጉ ያሉ እኛ ከምንም የማንቆጥራቸው በእግራችን ስንረግጣቸው የምንውለው ጥቃቅን ፍጥረታት በአንድ ጀንበር ሰዎችን ሚሊዮነር እያደረጉ ነው። የከበሩ ማዕድናት፣ እንስሶች፣ እጽዋት እንዲሁም የሰዎች ዝውውር በዓለማችን ላይ ከፍተኛ የሆነ እንቅስቃሴና ግዙፍ ኢኮኖሚ የሚሳለጥባቸው በህጋዊም በህገወጥም በርካታ ግለሰቦችን ተቋማትን፣ እንዲሁም ሀገራትን ሀብታም ያደረጉ ነገሮች ናቸው። እርግጠኛ ነኝ። ስለዚህ ጉዳይ ግን ምናልባትም ሰምታችሁ ታውቃላችሁ ብለን አናስብም። ግዙፉ የአውሮፓ የምርምር ማዕከል እየፈለጋቸው ያሉ ጥቃቅን ነገሮች ምንድን ናቸው? ነፍስ ያላቸው እኛ ግን ከቁብ የማንቆጥራቸው የአውሮፓ ሳይንቲስቶች ደግሞ እነሱን ለማግኘት የሚዋደቁላቸው ምንድን ናቸው? ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት ያለም ዳርቻ ሁሉ እንደምን ቆያችሁን? ዛሬ ለየት ባለ ፕሮግራም ነው የተገናኘ ነው። አንድ መረጃ በጣም ቀልቤን ስለሳበው ለእናንተ ደግሞ ይመጥናል፣ አስደሳችም ነገር ነው ብዬ ስላሰብኩኝ በደንብ እንድትመራመሩበት ስለፈለኩኝ ነው ይህንን ዝግጅት ያሰናዳውላችሁ ማለት ነው ሮማን ጸጋዬ። እኔን ከአክሱም ቲዩብ ቤተሰባችንን ያልተቀላቀላችሁ አድማጭ ተመልካቾቻችን ሰብስክራይብ አድርጉና የደወላ ምልክት ተጭናችሁ እኛን ተቀላቀሉ ስንል በአክብሮት ነው የምንጋብዛችሁ። የተደላደለ ቦታ ተቀምጡና ይህም ፕሮግራም እስከ መጨረሻው እንድትከታተሉት በአክብሮት እንጋብዛችኋለን። በአውሮፓ ያሉ ትላልቅ የምርምር ተቋማት ለምን ጉንዳኖችን እንደ ውድ ሀብትና እንዲሁም ከዳይመንድ በላይ እየፈለጓቸው ነው። እነዚህ ትናንሽ ፍጥረታት ምን አይነት ሚስጥርን ይደብቃሉ የሚለውን አብረን ከእናንተ ጋር እንፈትሸዋለን። ለመሆኑ ጉንዳኖች ምንድን ናቸው? እነዚህ ትናንሽ ተግባራቸው ግን በማይታመን ሁኔታ ሰዎችን ያስገርማሉ። ፍጥረታቸው ትናንሽ ነው፣ በተፈጥሮ ውስጥ ደግሞ እንደ ትንሽ ማህበረሰብ ልንቆጥራቸው እንችላለን። ዛሬ ዛሬ ላይ ከንግሥት ጉንዳን እስከ ሰራተኞች ጉንዳን እያንዳንዳቸው በቡድን ውስጥ የራሳቸው ሚና አላቸው። እንደ ግልም እንደ ቡድንም ይሰራሉ። እያንዳንዱ አባል ለጋራ ግባቸው ይተጋሉ። ነገር ግን የእነዚህ ጉንዳኖች ስራ ይህ ብቻ አይደለም። ጉንዳኖች በሳይንሱ ዓለም ውስጥ እንደ ተፈጥሮ ኬሚስቶች፣ መሐንዲሶች፣ አልፎ ተርፎም የአካባቢ ጠባቂዎች ተደርገው ይታያሉ። እንዴት ብላችሁ መጠየቃቸው አይቀርም። በአውሮፓ ያሉ ታዋቂ የምርምር ተቋማት፣ እንደ ጀርመን፣ ፈረንሳይ እና ስዊዘርላንድ ያሉ ላቦራቶሪዎች ጉንዳኖችን ለምን እንደ ውድ ሀብት እንደሚመለከቷቸው እንዲሁም ደግሞ ዋና ዋና ምክንያቶቻቸውን እንፈትሻለን። ባዮ ሜዲካል ግኝቶች፣ የህክምና ምርምር ጉንዳኖች በሰውነታቸው ውስጥ አንዳንድ አስገራሚ ኬሚካሎችን ያመርታሉ። እነዚህም በህክምና ምርምር ውስጥ ትልቅ ሚናን ይጫወታሉ። ለምሳሌ አንዳንድ የጉንዳን ዝርያዎች ጸረ ባክቴሪያ፣ ጸረ ፈንገስ ንጥረ ነገሮችን ይይዛሉ። እነዚህም አንቲባዮቲክሶችን ለመፍጠር መነሻ ሊሆኑ ይችላሉ። በአሁኑ ጊዜ ባክቴሪያዎችን ለአንቲባዮቲክሶች የመቋቋም ችሎታ እያዳበሩ ሲሄዱ እነዚህ ተፈጥሯዊ ኬሚካሎች ጉዳኖች ለሳይንስ ሊቃውንት እንደ አዲስ ተስፋ ተደርገው ይታያሉ። ይህ ማለት ጉዳኖች የወደፊት መድኃኒቶች ቁልፍ ሚናን የሚጫወቱ ሊሆኑ ይችላሉ እያሉን ነው ተመራማሪዎቹ። ባዮ ቴክኖሎጂ እና ባዮ ሚሚክሪ የተፈጥሮ ንድፍን መምሰላቸውን ደግሞ እንመልከት። ጉንዳኖች የሚያስደንቅ የቡድን ቅንጅትና የመልእክት ልውውጥ ስርዓት አላቸው። ይህንን በተፈጥሮ የተችራቸውን ብልሃት በመመልከትም ሳይንቲስቶች አንዳንድ ቴክኖሎጂዎችን ለመንደፍ እየተጠቀሙበት ነው። ዛሬ ላይ ለምሳሌ የጉንዳኖች የቡድን ባህሪ በሮቦቲክስ እና በአርቲፊሻል ኢንተለጀንስ ኤአይ ውስጥ መነሻ ሆኗል። እንደ ስዊም ሮቦቶች ያሉ ስርዓቶችን የጉንዳን ቅንጅትን በመኮረ ችግሮች ተፈጥረዋል። ይህም በፍለጋና በነፍሰ አድን ስራዎች ላይ ጥቅም ላይ ይውላል። አስቡት እነዚህ ትንንሽ ጉንዳኖች የሮቦት ንድፍ ናቸው። ወደፊት ደግሞ እንዴት እንደሚሰሩ እያስተማሩ ነው። የአካባቢ ጥበቃና ዘላቂነትን በተመለከተ ጉንዳኖች በአካባቢ ጥበቃ ላይ ትልቅ ሚና ይጫወታሉ። እንደ ቅጠል ቆራጭ ጉንዳኖች ያሉ ዝርያዎች በተፈጥሮ ውስጥ እንደ ቆሻሻ አወጋገድም ይሰራሉ። ይህንንም ኦርጋኒክ ቁሶችን በማበስበስ አፈርን የበለጠ ለም ያደርጋሉ። ይህንን ባህሪ በመጠቀም ሳይንቲስቶች ባዮዲግራዳብል ቁሶችንና ዘላቂ የግብርና ዘዴዎችን ለመፍጠር እየሞከሩ ነው። ጉንዳኖች በቀላሉ ለመናገር የተፈጥሮ ቆሻሻን መልሶ ጥቅም ላይ መዋል የዚህም ባለሙያዎች ናቸው እና ይህ አስደናቂ ችሎታቸው ለአውሮፓ የምርምር ተቋማት ትልቅ መነሳሳት ሆኗል። እንግዲህ ለምን አሁን ጉንዳኖች በጣም ተፈላጊ ሆኑ የሚለውን በጥቂቱ አይተናል። የዓለም ፈተናዎች እየጨመሩ ነው፣ የአየር ንብረት ለውጥ፣ የምግብ ዋስትናና ተላላፊ በሽታዎችም እንዲሁም እናም ጉንዳኖች ችግሮችን ለመፍታት ሳይንስ ከተፈጥሮ መልስ ፍለጋ ላይ ነው። እናም ጉንዳኖች በዚህ መልስ ውስጥ ትልቅ ቦታ አላቸው። ሁለተኛው የቴክኖሎጂ እድገት ሳይንቲስቶች የጉንዳኖችን ባህሪ፣ ጄኔቲክስ እና ኬሚካላዊ ቅንብሮችን በተሻለ ለመተንተን አስችሏቸዋል። ይህም ከጉንዳኖች የሚገኘው እውቀት ወደ ተግባራዊ መፍትሄዎች ለመቀየር መንገድን ከፍቶልናል ይላሉ ሳይንቲስቶቹ። በአውሮፓ የምርምር ተቋማት ውስጥ እንደ ውድ ሀብት የሚቆጠሩት በተፈጥሮ የተሰጣቸው ልዩ ችሎታ ምክንያት ነው። ከህክምና እስከ ቴክኖሎጂ፣ ከአካባቢ ጥበቃ እስከ ዘላቂ ልማት፣ እነዚህ ትናንሽ ፍጥረታት የሰውን ልጅ ወደፊት ተስፋ ቁልፍ ሊሆኑ ይችላሉ ይሉናል ሳይንቲስቶቹ። እነዚህ ትናንሽ ፍጥረታት በተፈጥሮ ውስጥ እንደ ትንሽ ማህበረሰብ እየተቆጠሩ ነው። እንደ ከተማ በተደራጀ መልኩ ደግሞ የሚሰሩ ከንግስት ጉንዳን እስከ ሰራተኛ ጉንዳኖች ሁሉም ለጋራ ግባቸው የሚተጉ ናቸው። ነገር ግን የሚያስደንቀው ደግሞ ከላይ እንዳልናቸው ይህ ብቻ አይደለም። ጉንዳኖች በሳይንስ ውስጥ እንደ ተፈጥሯዊ ኬሚስቶች መሐንዲሶችና የአካባቢ ጠባቂዎች ይታያሉ። ከአፍሪካ፣ ከእስያ፣ ከደቡብ አሜሪካና ከአውስትራሊያ የመጡ የጉንዳን ዝርያዎች ልዩ ችሎታዎች አሏቸው። እናም ይህ ብቻ አይደለም፣ ለዓለም ሳይንቲስቶች እንደ ውድ ሀብት ተደርገዋል። ነገር ግን ይህ ውድ የተባለ ሀብት ከየሀገራቱ በስርቆት እየወጣ ነው። ከተለያዩ ሀገራት ጉንዳኖች በህገወጥ መንገድ እየተሰበሰቡ ወደ አውሮፓ፣ አሜሪካና ሌሎች የተሻሻሉ ላቦራቶሪዎች እየተላኩ ነው። ከኢትዮጵያ፣ ከብራዚል፣ ከኮስታሪካና ከኢንዶኔዥያ የሚመጡ ልዩ የጉንዳን ዝርያዎች በተለይ ደግሞ እጅግ ተፈላጊ ናቸው ይሉናል። ለምን ስንል ጥያቄ እናነሳለን። ምክንያቱም እነዚህ ጉንዳኖች በአካባቢያቸው መልሰው የተገነቡ ልዩ ባህሪያት ስላላቸው ነው። ለምሳሌ የአፍሪካ ጉንዳኖችን እንመልከት። እንደ ማትፈላ ጉንዳኖች ያሉ በሞቃታማ አካባቢዎች የሚኖሩና ልዩ ጸረ ባክቴሪያ ኬሚካሎች ያመርታሉ። የደቡብ አሜሪካ የቅጠል ወራጭ ጉንዳኖች የሚባሉት ደግሞ እነዚህ ጉንዳኖች ቅጠሎችን ቆርጠው ፈንገስን ያመርታሉ። ይህም በባዮቴክኖሎጂ ለአዳዲስ ቁሶች መነሻ ነው ይሉናል የዘርፉ ልሂቃን። የእስያ ጉንዳኖችን ስንመለከት እንደ ሽመል ያለ ስም የሚሰጣቸው ጉንዳኖች አሉ። ጉንዳኖቹ ውስብስብ የመገናኛ ስርዓቶች አሏቸው። ይህም በሮቦቲክስና በአርቲፊሻል ኢንቴሊጀንስ ምርምር ውስጥ ትልቅ መነሳሳትን ያመጡ ናቸው። እነዚህ ልዩ ባህሪያት ጉንዳኖችን ለምርምር ተቋማት እንደ ወርቅ ልዩ ዋጋ እንዲኖራቸው አድርጓል። ነገር ግን ይህ ፍላጎት ወደ ህገወጥ ስርቆት ተቀይሮ ዛሬ ዓለማችን ላይ መልኳን ለውጣለች። ይህም በተፈጥሮ ላይ ከፍተኛ ተጽዕኖ እያሳደረ ነው። የሳይንስ ውድድርና ትርፉን ስንመለከት በአውሮፓና በሌሎች የበለጸጉ ሀገራት ያሉ የምርምር ተቋማትና ኩባንያዎች አዳዲስ መድኃኒቶች፣ ባዮቴክኖሎጂዎች እና የአካባቢ መፍትሄዎችን ለመፍጠር በተፎካካሪነት ላይ ናቸው። ይህ ታዲያ አለም ላይ ግርምትን ፈጥሯል። ምክንያቱም ሳይንስ ውድድር ላይ ነው። ከውድድርም ባለፈ ትርፍን ለማጋበስ በርካታ ጉንዳኖችን በህገ ወጥ እያስገቡ እንደሆኑ መረጃዎች ያሳያሉ። ለምሳሌ ከጉንዳኖች የሚገኘው ኬሚካል አዲስ አንቲዮባዮቲኮችን ለመፍጠር መነሻ ሊሆኑ ይችላሉ። ይህም በቢሊዮን የሚቆጠር ዶላር ዋጋ ያለው ገበያ ነው። ይህ ትልቅ ትርፍ የሚያስገኝ እድር ስለሆነ አንዳንድ ግለሰቦችና ቡድኖች ጉንዳኖችን በህገወጥ መንገድ በመሰብሰብ ወደ ውጭ ያዘዋውራሉ። የባዮ ፓይራሲ ችግር፣ የጉንዳን ስርቆት ብዙ ጊዜ ከባዮ ፓይራሲ ወይም ደግሞ ባዮሎጂካል ሀብቶች ህገወጥ አጠቃቀም ጋር የተያዘ ነው። ባዮ ፓይራሲ ማለት የአንድ ሀገር ተፈጥሯዊ ሀብቶች ያለ ፈቃድ መውሰድ እና ለተርፍ መጠቀም ማለት ነው። ለምሳሌ ከአማዞን ደን የሚወጡ ጉንዳኖች በህገወጥ መንገድ ተሰብስበው ወደ አውሮፓ ላቦራቶሪዎች ይላካሉ። እዚያም የኬሚካል ቅንብራቸው ለመድኃኒት ምርምርነት ይተነተናል። የታዲያ የሚያሳዝነው የመነሻ ሀገራቱ ከዚህ ግኝት ምንም ተጠቃሚነት አለማግኘታቸው ነው። የአካባቢና የቁጥጥር ክፍተቶችንም ስናይ በብዙ ሀገራት፣ በተለይ ደግሞ በታዳጊ ሀገሮች የተፈጥሮ ሀብትን ለመጠበቅ ጠንካራ ህጎች ወይም ቁጥጥር የለም። ይህም ለህገወጥ አዳኞች ቀላል መንገድ ይከፍታል። ከአካባቢው ማህበረሰቦች ጋር በመተባበር ወይም በስልጣን ባለስልጣናት መጠቀም ጉንዳኖች በቀላሉ ይሰበሰባሉ። ይህ እንደ ኢትዮጵያና ኮስታሪካ ባሉ ባዮሎጂካል ሀብታም ሀገራት ውስጥ በስፋት እየታየ ነው። የተፈጥሮ ሚዛን መበላሸትን ስንፈትሽ ጉንዳኖች በአካባቢያቸው ውስጥ እንደ ቆሻሻ አስወጋጆች፣ የአፈር ለምነት አስተዋጽኦ አድራጊዎችና የምግብ ሰንሰለት አካል ሆነው ያገለግላሉ። እነሱን በተለመደው መውሰድ የአካባቢ ስነ ምህዳሮችን ይጎዳል። እነሱን ባልተለመ መደ መንገድ ከአካባቢያቸው መውሰድ የአካባቢ ስነ ምህዳሮችን ይጎዳል። የአካባቢ ማህበረሰቦችን እንዴት ይጎዳል የሚለውን ስንፈትሽ በብዙ ሀገራት አካባቢያዊ ማህበረሰቦች ከጉንዳኖች ጋር ተፈጥሯዊ ግንኙነት አላቸው። ለምሳሌ እንደ ምግብ ወይም ደግሞ ባህላዊ መድኃኒት ይጠቀሟቸዋል። ይህ ስርቆት ደግሞ ግንኙነትን ያቋርጣል። የስነ ምግባር ጥያቄዎችን ስናነሳ የባዮፓይራሲ ተግባር የመነሻ ሀገራቱ መብት ይጥሳል። ይህም የዓለም አቀፍ ውዝግብን አሁን በከፍተኛ ሁኔታ እያስነሳ ነው። ለመሆኑ ምንድን ማድረግ ይቻላል? የሚለውን ደግሞ ስንመለከት ሀገራት የተፈጥሮ ሀብቶቻቸውን ለመጠበቅ ዓለም አቀፍ ስምምነቶችን መተግበር አለባቸው ተብሎ እየተነገረ ነው። ለምሳሌ የናጎያ ፕሮቶኮልን መከተል ነው። የአካባቢ ማህበረሰብ ተሳትፎ የአካባቢ ማህበረሰቦችን ከምርምር ጥቅሞች ተጠቃሚ እንዲሆኑ ማድረግ ነው፤ ህገወጥ ስርቆትን ይቀንሳልና። የስነ ምግባር ምርምርን ስናይ የምርምር ተቋማት ጉንዳኖችን በስነ ምግባር መጠቀምና የመነሻ ሀገራቱን መብት ማክበር አለባቸው። ጉንዳኖች ከተለያዩ ሀገራት እየተሰረቁ ያሉት በሳይንስ በትርፍና በባዮቴክኖሎጂ ላይ ባላቸው የማይተካ ዋጋ ምክንያት ነው። ዋጋቸው የሚናረው በዚሁ አንጡራ ሀብትነታቸው ነው። ነገር ግን ይህ ህገወጥ ተግባር በተፈጥሮና በማህበረሰቦች ላይ ከፍተኛ ዋጋ እያስከፈለ እንደሆነ እየተነገረ ነው። እንደ ዓለም አቀፍ ማህበረሰብ የጉንዳኖችን ልዩ ችሎታ እንዲሁም ደግሞ አፈጣጠራቸውን ተጠቅሞ ለምርምር መጠቀምና በተመሳሳይ ጊዜ ተፈጥሮን መጠበቅ እንችላለን። ጉንዳን ብዙ ጊዜ በተፈጥሮ ውስጥ ትንሽና ተራ ተባይ እንደሆነ ይታየናል። ነገር ግን አሁን ይህ ትንሽ ፍጡር በዓለም ዙሪያ እንደ ውድ ሀብት እየተፈለገ ነው። ከአፍሪካውያን ጫካዎች እስከ እስያውያን ድኖች ጉንዳን በተለያዩ ሀገራት እንደ አንጦራ ማዕድን ተመሳሳይ ትኩረትን እየሳበ ነው። የአውሮፓ ግዙፍ ቴክኖሎጂ ማዕከላት በተለይም ደግሞ በባትሪ እየፈለጉት ነው። ቴክኖሎጂ ላይ ግንኙነትን ለመፍጠር የጉንዳን ልዩ ባህሪያትን እየመረመሩ ነው። ይህ ተገላቢጦሽ የተፈጥሮ ሀብት ከአሁን በፊት ታይቶ የማይታወቅ የፈጠራ ዘመን መንገድን እየከፈተ ነው። ከአፍሪካ ሞቃታማ መሬቶች እስከ እስያው ስልጣኔዎች የጉንዳን የወደፊት ቴክኖሎጂ ቁል ጉዳይ ሆኖ እየተነሳ ነው። የአውሮፓ የምርምር ተቋማት የጉንዳንን ባዮሎጂካል እና ኬሚካላዊ ባህሪያትን በመጠቀም ለኤሌክትሪክ ተሽከርካሪዎች፣ ለታዳሽ ኃይል ማከማቻ እና ለሌሎች ዘላቂ መፍትሄዎች ቀጣይ ትውልድ ባትሪዎችን ለመፍጠር ተልኳቸውን አጠናክረዋል። ይህ አዲስ የተገኘ ፍጡር ከተፈጥሮ ውስጥ ያገኘውን ድብቅ ኃይል በመጠቀም የሰውን ልጅ የወደፊት ህልም ብሩህ እያደረገ ነው። በምድር ላይ በጣም ትንንሽ ከሆኑ ፍጥረታት መካከል አንዱ የሆነው ጉንዳን አሁን የዓለምን ትኩረት ማዕከል አድርጓል። ከአፍሪካው ልብ እስከ እስያው ጫፍ እናም በአውሮፓ የፈጠራ ማዕከላት ውስጥ የትንሽ ትንሽ ጀግና ልንለው የምንችለው የጉንዳን ስብስብ የሰው ልጅን ችሎታና የተፈጥሮ አስደናቂ ምስጢሮች የሚያመሳስል ተምሳሌት ሆኗል። ጉንዳን ብቻ ሳይሆን የተስፋና የፈጠራ ብርሃንን ፈንጥቋል። ይህም የበለጠ ዘላቂና ብሩህ ዓለምን ለመፍጠር መንገድን በማመቻቸት ላይ ነው። በእያንዳንዱ ትንንሽ እርምጃዎች ጉንዳን የወደፊቱን እንደገና በመቅረጽ በተፈጥሮና በቴክኖሎጂ መካከል ያለውን ድንቅ ሚዛን በማሳየት ላይ ነው። እናንተስ በዚህ ጉዳይ ላይ ምን ተሰማችው? ሀሳብ አስተያየ ቸውን በኮሜንት መስጫው ላይ አጋሩን። አብራችሁን ስለነበራችሁ ጋር እናመሰግናለን። በቀጣይ ደግሞ መረጃ እስከምንገናኝ ተቆዩለን።